እኔ ስጥል እንደምንቆያችሁ ሰበር ዜና አለ። ባለስልጣኑ መያዛቸው ታውቋል። ማናቸው የሚለውን በዝርዝር እንነግራችኋለን። ፊልድ ማርሻል ብርሃኑ ጁላ በፓርላማ ያደረጉት ንግግር በርካቶችን እያነጋገረሁ ጉዳይ ሆኖ አግኝተነዋል። በኢትዮጵያ እድገት የሚቀኑ ሀገሮች አሉ ያሉት ፊልድ ማርሻሉ ከወደብ ጋር በተገናኘ ኢትዮጵያን የወደብ ባለቤት ማድረግ የማይቀር ነገር እንደሆነ ተናግረዋል። የፊልድ ማርሻሉ ሙሉ ንግግርም ይዘነዋል። ከዓመታት በፊት የቀድሞ ጠቅላይ ሚኒስትር የነበሩት አቶ መለስ ዜናዊ ለደራርቱ ቱሉ ያደረጉላት ነገር በርካቶች በወቅቱ እየተነጋገሩበት ነበር። በተለይ አብዛኞች በአሁን ሰዓት ከገለቴ ቡርቃ ጉዳይ ጋር በተገናኘ የደራርቱ ንግግር ምን ይመስል እንደነበር ማወቅ ይፈልጋሉ። ደራርቱ በሰዓቱ የተናገረችውንም በቪዲዮ ይዘናል። አብራችሁን ቆዩ። በቅድሚያም በህገወጥ የጦር መሳሪያ ዝውውርና በከፍተኛ የኮንትሮባንድና አደንዛዥ ዕጾች ንግድ ተሰማርተዋል የተባሉት ባለስልጣን በቁጥጥር ስር ውለው ያለመከሰስ መብታቸው ተነሳ። የአቶ አለማየሁ ጢሞቴዎስ መከሰስ የተነሳ ሲሆን ይህንን ያደረገው ደግሞ የሲዳማ ክልል ምክር ቤት ዛሬ ባካሄደው ስድስተኛ ዙር አራተኛ የስራ ዘመን አስቸኳይ ጉባኤ የክልሉን ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስን ያለመከሰስ መብት ማንሳቱን ለማወቅ ችለናል። የፌደራል ብልጽግና ፓርቲ ማዕከላዊ ኮሚቴ አባል እና የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ የነበሩት አቶ አለማየሁ ጢሞቴዎስ የሲዳማ ክልል ከተመሰረተበት ጊዜ ጀምሮ ባለፉት አምስት ዓመታት የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው ሲሰሩ የቆየ ሲሆን ስልጣንን ያለአግባብ በመጠቀም ወንጀል፣ በከባድ የሙስና ወንጀል፣ በኮንትሮባንድ ንግድ፣ በአደንዛጅ እጾች ዝውውር፣ በህገወጥ የመሳሪያ ዝውውር፣ ላልተገባቸው ሰዎች የጦር መሳሪያ ማስታጠቅ ግለሰቦችን ያለአግባብ አስሮ በማሰቃየት ሌሎችን መሰል ወንጀሎች ተጠርጥረው በቁጥጥር ስር መዋላቸውን የክልሉ ፍትህ ቢሮ ኃላፊ አቶ ማሩ ለምክር ቤቱ በዝርዝር አቀርበው ምክር ቤቱ በሙሉ ድምፅ ያለመከሰስ መብታቸውን አንስቷል። በተለያዩ የክልሉ ማህበራዊ ሚዲያ አንቂዎችና የፖለቲካ ተንታኞች የፌስቡክ ገጽ ላይም በአቶ አለማየሁ ጢሞቴዎስ መታሰር ያለመከሰስ መብት መነሳትና መታሰር በርካቶች ደስታቸውን እየገለጹ ይገኛሉ። ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ እንዳታድግ የሚፈልጉ ሀገራት የኢትዮጵያን የወደብ ባለቤትነት ጉዳይን ችላ ይላሉ ብለዋል። ፊልድ ማርሻል በፓርላማ ያደረጉት ንግግርም ይሄን ይመስላል። ምስራቅ አፍሪካ የባህር ኢሹ ብቻ አንስተን የምናየው አይደለም፣ አጠቃላይ ነው መነሳት ያለበት። ስለ ደህንነት ከተነሳ በደህንነት በየብስም በባህርም ቀጠናው የተረበሸ ነው። ጥሩ ቀጠና አይደለም። ከጠቅላላ የዓለም ማፕ አንፃር ስናየው ጥሩ ቀጠና አይደለም። የባህር ደህንነት ስጋቱም ከየብስ ስጋቱ ጋር ከየብስ ችግር ጋር ይያዛል። የየብስ ችግሩ ወደ ባህር ይወርድ፣ ይወጣል፣ ይወርዳል፣ ይገባል። ይሄን ቀጠና ደህንነት በባህርም በየብስም ለማረጋጋት እኛ ተባብረን ለመስራት ዝግጁ ነን። ይህን እያደረግን እያለን ግን እኛ ወደ ባህሩ እንዳንጠጋ የሚፈልጉ ሀይሎች አሉ። አንዳንዴ አሊያንስ ይፈጥራሉ። ኢትዮጵያ ወደ ባህር በር ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። እኛ ወደ ባህር በር ብንጠጋ ምን እንደምንጎዳቸው ጀስቲፊኬሽን ብዙ አይሰማም። ጠንካራ ትሆናለች ነው። ጠንካራ ብትሆንም እኮ ቀጠናውን ይዛ ትጠነክራለች። አስተካክለን በቅርብ ቀን ክልሎች የራሳቸው ጸጥታ፣ ራሳቸው እንዲመሩት ወደ ማድረግ እየተሸጋገር ነው። ትንሽ ከእነሱ አቅም በላይ የሆነ ሲመጣ ወደዛ ስራ ገብተናል። በከፍተኛ ደረጃ ደግሞ ጠላት አዳክመናል። ክልሎች እየተጠናከሩ ነው። የራሳቸው የጸጥታ ኃይል እያጠናከሩ ነው። ውስጣቸውን እያጠሩ እውነተኛ የህዝብ አስተዳደር እየፈጠሩ ነው። ከፍተኛ መሻሻል አላቸው። ከሰሞኑ በማህበራዊ ሚዲያ የአትሌት ገለቴ ቡርቃን ጉዳይ ጋር በተገናኘ የደራርቱ ጉዳይም ተያይዞ ሲነሳ ይደመጣል። ለመሆኑ ደራርቱ በመለስ የቀብር ስነስርዓት ላይ ምን ነበር ያሉት? የሚለውን ቪዲዮ ማካተንላቸዋል። እኔ ስለ እሳቸው ብዙ ነገር ምናገር አልችልም። ምክንያቱ በህይወት እራሱ እያሉ በጣም ስለማከብራቸው በጣም ስለምወዳቸው፣ በሙሉ ወይ ነኳ ናቻቸው አላቅም እና እኔ እሳቸውን እንደ ጓደኛም እንደ ሀገር መሪም እንደ አባትም እንደ ወንድምም ምክንያቱም የእኔ የመጀመሪያ ድል እሳቸው ፕሬዚዳንት በነበሩበት ጊዜ ነበረ እና ባርሴሎና አሸንፌ ስመጣ እሳቸው ነበር የተቀበሉኝ። እንደምታወቁ በስፖርት አልፎ አልፎ በማገኛቸው ሰዓት ያለኛ ለስፖርቱ ያላቸው አክብሮት፣ በግሌም ለኔም ያላቸው አክብሮት ሁልጊዜም ጊዜም ባገኘኋቸው ቁጥር ምክራቸው፣ አክብሮታቸው እንደ ቅርብ ሰው ነበር። በአጠቃለኛ እሳቸው ነው ስናጣ በጣም ትልቅ ጉዳት ነው የተሰማል።